አሊያንና ጃን ከድንገተኛው የቦራን መገኘት በኋላ በመካከላቸው ያለው ነገር ውስጥ ለውስጥ ቢጠባብቅም ነገር ግን ቀስ በቀስ እየላላ እየመጣ ነው ያለው። ሁለቱም በጣም በጣም እየተፈራሩ ናቸው። በዚህ ላይ ተጨምሮበት ደግሞ ሰዳከት ሁለቱን ለመለየት እንደገና ሌላ ጠንከር ያለ ምክንያት ነው እያገኘችው። በዛ ላይ ደግሞ ካያ ዘሪን ታግታበታለች። ዘሪን ስትታገት ካያ ያገቷት መስሏቸው አባቷ የጀመል ወንድሟ ሻይን ካያ ሊበሉት ደርሰው ነበረ። አሁን እሷ በጥብቅ እየተፈለገች ነው። ሰዳከት ደግሞ አሊያን ከጃን ጋ ለመለየትና በራሷ ለመጣል በወጥመድ ብዙ ነገሮችን እያቀደች ነበረ። ከእነዚህ መካከል አሊያ እየሰራችበት ያለው ሆስፒታል ውስጥ ዛሬ ቀዶ ህክምና ነበራት። ቀዶ ህክምና ላይ ስህተት እንዲፈጠርና ልጅቷ እዛው ጸጥ ብላ እንድትሞት ነበረ፣ ከዛ በአሊያ ተሳቦ እንድትታሰር ነው። ነገር ግን አሊያ ሳትነቀባት አልቀረም። በጠዋት ሰዳከት ከነጃንጋ ቁርስ እየበላች ነበር ተረጋግታ። ድንገት አሊያ የመጣችው ፖሊስ አስከትላ፣ ከዛም በኋላ ሰዳከት እንደተከሰሰ ሲናገራት ለማመን ሁሉ ከበዳት። ይሄ ይሄ ይሄ ስህተት መሆን አለበት። ይሄ በስህተት ነው፣ በእርግጠኝነት እንደዛ ነው የሚሆነው። ሊሆን አይችልም። እንዴት ሆነው? እንዴት ተብሎ እንደ ሊደረግ ይችላል ብላ ከተቀመጠችበት እየተነሳች ነው። ፖሊሶቹ ደግሞ ወይዘሮ ሰዳከት ከእኛ ጋር ጣቢያ መምጣት አለበሽ እያሉ ሙሉ ስሟን የልጅቷን እየተናገሩ እሷን ለመግደል ሞክረሻል እያሏን ነበረ። ኧረ የማይመስል ነገር ነው። ማን ነው ሲጀመር እኔ ከሰሰኝ ብላ ስጠይቅ አሊያ እኔን የከሰስኩሽ እያለች ነበረ። ሰዳከት በጣም ደነገጠች። አንቺ አንቺ የምር እኔ ክስ አቀረብሽብኝ አለቻት። አዎ አሁን እኔን የከሰስኩሽ እስካሁን ድረስ ብዙ ነገር ስታደርጊ በጣም በጣም ታግሻለሁ። ከዚህ በኋላ የምታግስበት ምንም አይነት ቅንጣት ታክል ምክንያት የለም። አዎ ከዚህ በኋላ ልታግስሽን ወይዘሮ ሰዳከት እያለቻ ነበር። ወይ ሰዳከት ደንግጣ ነበር የምታያት ከዛም በኋላ አሁን ፖሊሶቹ ሰዳከት ነይ ውጭ እያሏን ነበረ። ጃን ባንድ በኩል ፖሊሶቹ በቃ ትመጣለች ማየ እናንተ ታሽ ጠብቆ ብለ ሁሉንም እንዲወጡ አደረገ። ፖሊሶቹም ወጡ። እነ ኡማንም እነ ፓክዚም እየወጡ ነበረ። ሰዳከት ደንግጣ ነበር። አሊያን ይመተ አንቺ ምን እንደፋር ብትሆኝ ነው? እንዴት ፖሊስ ጋ ሄደሽ እንደዚህ ነገር ሪፖርት አድርጊያለሽ? እንዴት ብታስቢኝ ነው አለቻት። እንዴት ብታስቢ ነው ያቺን ምንም የማታቀን ሴት ልትገይ ሞከርሽ? እሷ እኮ እኛን ኳ አታቀንም እኮ። እኛም ስለ እሷ ምንም እናውቀው ነገር እኮ የለም። ድንገት ከመሬት ተነስተሽ እኔን ለመጉዳት ብለሽ ምንም የማታቅ ሰው ልትገይ ነበር እኮ። ምንድነው ሰዳከት የምታስቢው? እስካሁን ድረስ ምንም ተመለከተ ዝም ብዬ ነበረ። ለልጄ ነው ያረኩት ብለሽ ነበረ። እኔም ዝም ብዬ አለው። በተዘዋዋሪ መንገድ ለእኔም ልጅ ነበር ያረግሽው። ሁሉን ነገር አዳምጬ ትቼው ነበረ። ነገር ግን ይህን ስታደርግ ደግሞ እያየኝ ዝም ማለት አልችልም። አዎ እንደዚህ አይነት እንደዚህ አይነት ጨናቃ ሆነሽማ በጭራሽ እዚህ ቤት እንድትቀመጪ አልፈቅድልሽም። በቃ ሄድሽ፣ የሚገባሽ ቅጣት ታገኛለሽ። ምክንያቱም ፍትህ ይገባታል፣ ለዛ ሴት ፍትህ ይገባታል እያልሽ ተናገሪ አሊያ። ቆይ እንዴ ቆይ እንዴ አሊያ ተናገሪ፣ ምን እየሆነን ያለው እዚህ ጋር? በይ ተናገሪ እያለ እየጠየቀ ነበረ። ይኸው የሆነች ታካሚ ያለች እኔ ችግር ውስጥ እንደገባ ብላ እሷን በሌላ ነርስ መርፌ እንድትወጋ ልታረግ ማለት ነው። ከዛ እኔ ቀዶ ጥገና ነበረኝ ተዛሪ እሷን ቀዶ ህክምና እያረኳት እያለ ልጅቷ ጸጥ እንድትል ማለት ነው። ከዛ በኋላ በእኔ እንዲሳበብብኝ ማለት ነው። ከዛ ኔ የህክምና ስተት የሰራው መስሏቸው ፖሊሶች እንዲያስሩኝ ማለት ነው። የእናት እቅድ እዩሉ ነበረ ብላ ተናገረች። ጂያን በአንድ ነብር ክ ያለው፣ እማዬ እማዬኔ እንደዚህ ይደረጋል ብሎ ይጠቃታል። ከያም ቢሆን እማዬ የምር እንደዚ ነገራንች ታደርጊያለሽ ምን ማለት ነው በማለት እየጠቃን ነበረ። ምን ማለት ነው? እናንተ ራሳችሁ ምን ማለት ነው? እንዴ እንደዚህ የሚባል ነገር አይሰራም። በቃ አላረኩትም፣ አላረኩትም። ይኸውላችሁ እኔ ደግሞ ለእናንተ ሲባል ማለት ነው አይደለም፣ ሰው መግደል ቀርቶ የአለምን ህዝብ በሙሉ አጠፋለሁ። አዎ እራሷ ያቺ ነርስ ነው ያደረገችው፣ ከአንቺ ጋር ተመሳጥራ፣ ከዛች ነርስ ጋር ዛ ተመሳጥረሽ ስትላት ወይዘሮ ዛ ሰዳከት፣ ታ ስራሽ እኮ ታውቂያለሽ። እኔ ከአንቺ ጋር በዚህ ጉዳይ አልከራከርም። ሄደሽ ጣቢያለሽ የተፈጠረው ነገር በሙሉ ትናገረለች ሰት አለች። ለዛሽ ነርስ ነግረሻ ና ሆን ብለሽ እኔን እንደታስፈራርኝ ስራ ነበር። እየው ተመልከቷት፣ እየው ውሸት ጀመረች ትላለች አሊያ። መስማት ሁሉ ሰለቻት ታዲያ፣ ምን ምን አማራጭ አለች ሌላ ከመዋሸት ውጪ። እኔ ብቻ ነኝ የዚህ ቤት ውስጥ እውነት የማውራው፣ እኔ ብቻ ነኝ እውነቱ የሚታየኝ። አንቺ የዚህ ቤት ውስጥ እስካለሽ ድረስ፣ አንቺ የዚህ ቤት ውስጥ እስከኖርሽ ድረስ አሁንም ችግር መፈጠሩ አይቀርም። ቀጣይ ለመንያት መዘዝ ይዘሽ ብኝ እንደምትውጪ ማን ያውቃል ብላ ስትናገር፣ ጃን ገባው እናቱ የዋሸች እንዳለ። እማዬ እማዬ ምንድ እንዳያረክሸው አብደሻል እንዴ እንዴት እንደዚያ ነገር ይደረጋል ህሊና የሚባል ነገር የለም እንዴ ምን እያረግሽ ነው ያለሽው ብሎ እየተቆጣት ነበረ ስማችንን የምታጠፍ እያለን ነበረ እች ሴትና ስማችንን ያጠፋችሁ ስማችንን ያጠፋሁት እኔ ሳልሆን እሷ እሷ ናት እሷ ናት ቤተሰባችን በሙሉ እያወደመችው እየሰማ ነው አለ እች ሴት ህይወታችን እስከ ገባሽ ቀን ጀምሮ ህይወታችን ተበለሻሽቷል ስትል ነበር እሷ ምን ታርግሽ እሷ ናት እንደ ሌትሷል ለመግደል የሞከረችው አንቺ እኮ ነሽ እያለ ነበር እኮ እኔ ለእናንተ ብየኗት አደይነት ላደርግ የሞከርኩት እያለች ስትናገር ነበረ ጂያን ለማመን ከበደው ተበሳጨ በቃ ኑጣ ኑጣ እንጣ እያለ ነበረ ማድረግ ካለብኝ አሁንም አደርገዋለሁ ብላ ሰዳከት ትናገራለች ትሰራለች ከዛም በኋላ ጃ ነው የበቃ እያላት እናቱን። በጣም የሚገርም ነው የሚገርም ነው ልጅ ቦራን እዛ እየተሰቃየ ነው እኔ እስር ቤት ስበሰብስ አንቺ ከባልሽ ጋር ሸሽ ግዳሜ ልት ነበር አለ ጂያን። ሚስትን መረትክ ከእናት አስበልጠህ ከወንድም በለጠች ብሷ። በጣም ታሳፍራለ። ብዙ ትሳቃያላችሁ። በጣም ብዙ ዋጋ ትከፍላላችሁ። እናት እኔ ይሻለ ነበረ ታየዋሉሉ ነገር እኔን እስር ቤት መወርወር ማለት ቀላል እንዳልሆነ አሳያቸዋለሁ። እኔ ሰዳከት አልቦራ ነኝ ከገባችሁ ማንም ሰው አይሰብረኝም። ልክሽ ነው ማሳይሹልሽንም ብላ ሰዳከት እየወጣች ጂያን ይከተላታል። አሊያ የሰዳከት ነገር ስልችት ብሏታል። በአንድ አቅጣጫ የተመለከተች ነበረ። ጂያን እናቱን ተከትሎ እየወጣ ቢሆን እየተከተላቸው ነበረ። ፖሊሶች አሁንም ከታቸው ነው፣ ሰዳከትን እየጠበቀዋን ነው። ሰዳከት በደረጃው እየወረደች ነበረ። ቡርጉኑ የሚባለውን ሰው ሰዳከት በር ላይ ያገኘችው፣ ቡርጉን የቦራን ነገር አደራ ብላ እየወጣች ነበረ። ጂያን ደሞ በር ላይ ሆኖ ኤሮል ጋ ኤሮል ጋ ደውሉ ጠበቀው ጋ ይላል። ሰዳከት አልፈልግም እንት ጠበቃ የራሴን ጠበቃ ጥሩልኝ ጥሩልኝ ብላ እየተናገረች ነበረ። ሰዳከት የፖሊሶቹ መኪና ውስጥ ልትገባ ነው። አሊያ እየመጣች ነበረ። ሰዳከት በድንገት ዞር አለች። ዞር ብላ አሊያን ተመለከተቻት። አሊያም ፍጥጥ ብላ ነበረ ምትመለከ ከታት ሰዳከት በዚህ መንገድ ግልምጥ መጠቅ አረገቻ በኋላ መኪና ውስጥ ትገባለች። ፖሊሶቹ መኪና ውስጥ ገብተው ይሄዳሉ። ጂያንም ቢሆን መኪና ውስጥ እየገባ ነበረ። ሁሉም ይከተሏቸዋል። በአንድ በኩል ኦሞና ፓኪዜ አብሮ እየወሩ ነበረ። ወይን የፈጣሪ ሆይ ደግሞ ሰዳከት በሆኑ ምን አርጋ ነው አሊያ ለፖሊስ የጠቆመችባት ምን ተፈጥሮ ይሆን ይገርማል እኮ ስትል ነበር። ፓኪዜ ደግሞ የሆን ነገር አለ ደግሞ በሆኑ ምነት ኃጢያት ሆን የሰራቸው። እንደውም ወይዘሮ አሊያ በጣም አርፍዳለች። ቀደም ብሎ ነገር መሆን ነበረ፣ ስራ ነበር ምንድ ምታወሪው ተላታሪች። ሁለት ሴቶች ይገባሉ ውድ ተመልካቾች በስውርጅ ድራማ የምናውቀው የማን ሶይሳላን እንዲሁም በዘውድ ድራማ በጣም የምናደንቃትና የምንወዳት አሊያን ሁለቱን ያጣመረ ድራማ በቅመም ስቶሪ ከዚህ ውጭ ባለ የዩትብ ቻናል ድራማ ወደ እናንተ በዚሁ አቀራረብ ይቀርባል። ሁለቱን አክተሮች ሁለቱን ተዋናዮች የምታደንቁ ክብሯን የቅጠል ቲቪ ቤተሰቦች ቅመም ስቶሪ ወደሚሰኘው ሁለተኛው ቻናላችን ጎራ ብላችሁ ይህንን አስገራሚ አጭር ድራማ እንድትከታተሉ በትህትና ጠይቃለሁ። አሁን ጂያን ከኋላ ሆነው የፖሊሶቹን መኪና እየተከተሉ ናቸው አሁን ጂያንና አሊ አንድ መኪና ውስጥ ናቸው እኔ የምለው ስለ እናቴ በምናወቅሽ እንደዚህ እያቀደች መሆኑን ብሎ ጠየቃት ቡርጉና ነገረኝ በቃ ያኔ ከቦራን ክፍል እየወጣች ስልክ ስታወራ ነበረ ለነርሷ ፋቶች ደውላ ይሁን ነገር ሰምቶ ነበረ እኔ ፍንጭ ሰጠኝ ከዛኔ ልጅቷን ጠየኳት በጣም ፈርታ ነበረ ተርበተበተች ምን እንደተፈጠረ ንገረኝ አልኳት ከዛም በኋላ እሷም የተፈጠረውን ነገር ነገረችኝ በጣም ነበር የገረመኝ በጣም ነበር የደነገጥኩት ወይዘሮ ሰራከት ከተ እንዴት አደርጋለች ብዬ በጭራሽ አልገመትኩም ነበረ ግን እሱ ቀድሞ ነገረኝ ባይነግረኝ ኖሮ እኔ ነበርኩኝ ይሄኔ አሁን ፖሊስ ጣበ እ ያደርጉኝ የነበረው ከዛም በኋላ ረጋብዬ ብዙ ብዙ አስቤበት ጠቆምኩበት ማለት ነው ስትል ነበረ። ግን ለእኔ ቀደም ብለሽ መናገር ነበረብሽ አላት ማለት ስትለው፣ ምክንያቱም እናቴ ናታ፣ ምንም ቢሆን ምንም ቢፈጠር፣ ምንም ምንም ብታጠፋ ምንም አው ፍትህ ይገባታል። ነገር ግን እኔ ደግሞ ማወቅ ነበርብኝ አሊያ። እሷ እናቴ ናት፣ ይህ እንዳትርሺ። እኔ በሁሉም ነገር አግዝሻለሁ፣ ነገር ግን ለእኔ ከባድ ነው። በቃ ቀደም ብለሽ ብነገርኝ ጥሩ ነበረ እያላት ነበረ ጂያን። ምን እያልክ ነው ያለው እና እኔን ልታጠምደኝ እኮ ነበር እኮ። እኔን እኮ ከባድ ወጥመድ ውስጥ ከታኝ እኮ ነበረ። ይህን እያየሁ እንዴት ዝም እላለሁ እያለች እኮ። ትክክል ነሽ፣ ግን ለእኔ መናገር ነበረብሽ ነው ያልኩሽ እያላት፣ እንዲህ እየተጨቃጨቁ ፖሊስ ጣቢያ ደረ ሚዲያት የሚገኘው ፖሊስ ጣቢያ ደርሰው፣ ከዛ ሰዳከት ከአምቡላንስ ውስጥ እየወጣች ነበረ። ከፖሊሶቹ መኪና ውስጥ እየወጣች የእሷ የግል ጠበቃ እየጠበቃ ነበረ። ተያይዘው ወደ ውስጥ ይገባሉ። ኤሮል ከመኪና እየወረደ ነው ያለው። ሰዳከት ኤሮል ጠበቃውን አልፈልግም ብለዋለች። እሱ ቶሎቶሎ ለጂያን መረጃ ስለሚሰጠው ጂያን አሁን እናቱን ተከትሎ እየገባ ፣ አሊያ በአንድ በኩል ቀስ ብላ እየገባች። የሰዳከት ወንድም ሀሰን እስካሁን ድረስ እህቱ ለምን እንደታሰረች በጭራሽ ሊገባ አልቻለ፣ ሚስጥሩ ሆኖበታል። በአንድ በኩል ኤጀመል እዛው ፖሊስ ጣቢያ ውስጥ ነው ያለው። ኤጀመል ከልጁ ሻይን ጋር ነበረ፣ ዘሬን በመጥፋቷ ከፖሊሶች መረጃ ሊጠይቁ መምጣታቸው። ከዛ በኋላ በድንገት የጀመል ሰዳከትን ፍለፊት አገኛት። አአ ሰዳከት ሰዳከት፣ እዚህ ምን ታደርግ ይመጣሽ? ለምን ነው እዚህ ያለሹ? እናፈኩሽ እንዴ? ወይስ እኔ ምን ልትሆኚ ይመጥተሽ ነው? ወይስ በሚኔ ጉዳይ ተነቃብሽ እንዴ? በመጨረሻ እያለ ነበር። ሰዳከት ከፖሊሱ ጋር መራመዷን ቀጠለች። ጂያን እየተከተላን ነበረ። በእሉ ተናገሩ ስለ ሚኔ ጉዳይ ከታወቀባት ብሎ እየጨዋ ነበረ የጀመል። ከዛ በኋላ ጂያን ምን አገባ አንተ ምን አገባ ሻይን፣ እባክህ አባቱን ሰዶ ሲለው ነበረ። ከዛ የጀመል እየተጨቃጨቀ ከሻይን ጋር ዞር እያለ አጣራ፣ አጣራ፣ ማጣራት አለብህ ምን እየተፈጠረ እንዳለ ይለዋል። ሻይን መጣወኝ ብ አባቱን አቁሞ እየተመለሰ ነበረ ጂያን በአንድ በኩል ወደዚያ ወደዚያ እያለ ይንጎራድዳል አሊያም አጠገቡናት ሀሰን አልገባውም እባካችሁ ነገሩኝ እያለ ከቀደም ጀምሮ እየጠየቀ ነበረ ሻሂን አባቱን ውጭ አቁሞ ተመልሶ መጣ ካያን እያገኘው ካያ ካያ ምን እየተካሄደ ነው ያለው ምን ማለት ነው ለምንድን ነው ሰዳከት እዚያ ያለችው ለምንድን ነው ሲሉ ነበረ እባክህ የሆነ የሰፈር ሰው በስተት የሆነ ጠቁሞባት ነው ድንገተኛ ነው ብሎ ነገረው እንዴ ዝም ብሎ ታዲያ እንደዚህ ያስሯታል እንዴ እንዴት ነው የሚሆነው እያለው ነበረ ከዛ ካያ ለምንድን ነው አንተ እዚህ መጣ ብሎ ጠየቀው ምንም ፍለገውን እየቀጠለ እንግዲህ እስካሁን ድረስ ምንም የተባለ ነገር የለም ይለዋል ካያንም ጠየቀው ጠይቆ የሚያውቀው ነገር ካለ ካምፒዮን፣ አረ ምንም ማውቀው ነገር የለም አዲስ ነገር ካለ ታሳውቀኛለ እያሉ ነበረ። ሽሽ ችግር የለም ብሎት ዞር ይላል። አሁን ጠበቃው ኤሮል እየመጣ ነው። ጃነ ወለ ማለት ያው እናተ እስካሁን ድረስ ቃላል ሰጠች ማ አላቀም አላቀም ገብተ ጠይቃ እስካሁን ድረስ እንዴት አታቀም? እንዴት ኔ ላቀ ችላለሁ ይላል ኤሮል በቃል ጠይቅ ብሎ እየገባ ነበረ። ሀሰን ደግሞ እሺ እስካሁን ድረስ ስጠይቃችሁ ነበር ምን እየተፈጠረ እንዳለ እህቴ ለምን ፖሊስ ጣቢያ እንዳለች የሚነግረኝ ሰው አለ አረባ ከተተዉ ነገሩ እያለ እየጠየቀ ነበረ። በአንድ በኩል ምን ብሎ እንደሚነግሩ ግራ ገባው። ዞር በአንድ በኩል አሊያ ጨንቋታል ዞር ብላ ጂያንን ተመለከተዋለች ኤ ጀመል ውጭ ቆሞ ሻይንን እየጠበቀው ነበረ ከዛም በኋላ አሁን ምንድነው ለምድ እዚ ያሉት ብሎ ጠየቀው እዚ ያሉት አባዬ ያው ድንገት የሰፈር ሰው ሰዳከት ላይ ክስ አቅርቦባን ነው ሌላ ነገር አይደለም ይለዋል ምን ማለት ነው ምን ማለት የሰፈር ሰው ክስ አቅርቦባ ማለት ይሄ ቃቃ ነው እንዴ በእርግጠኝነት የሆነ ነገር አለ ሻይን አጣራ አጣራ ይሄ ቀልድ አይደለም ቀልድ አይደለም ይለዋል አባዬ እኛ ብዙ ስራ አለብን ምን ሆናል ዘሬንን መፈለግ አለብን እኛ ምን ያገባናል እያሉ ነበረ በሌላ በኩል ሰዳከታን ውስጥ ናት ያለችው። ፖሊሱ ጥያቄ እያቀረበላ ነው በጠበቃዋ ፊት። ወይዘሮ ሰዳከት እንደቀረበ ብሽ ክስ ከሆነ አንዲት ነርስ በማስገደድ ሌላ ታካሚ መርፌ እንድትወጋ አርገሻል። ስለዚህ ጉዳይ የምትይው ነገር አለ አላት። እሺ ፖሊሲ ላንረገልንገ እቺ አሊያ የምትባላ መቼ እባብናት፣ እባብናት። ይኸውልህ ከካናዳ ከመጣች ጊዜ ጀምሮ በተለይ ደግሞ የልጅን ሰውነት ነበር ይዛ የመጣችው የሞተውን አስክሬን ለአርባ ቀናቶች አልሰላም አጥቼ ነበረ። በአንድ ጊዜ ነበረ የእሱን ወንድም ያገባችው የኔ ልጅ ወይም ደግሞ የእሷ የቀድሞ ባል ቦራን አልቦራ ነበር። አሁን መታ ደግሞ የእሱን ወንድም ጃናል ቦራ ተራራን አገባችሁ ለምን ብላ ሆን ብላ ቤት ሰሜን ለመበታተል ከመጀመሪያው ጀምሮ እኔን ትጠላኝ ነበረ። ስለምጠላኝ እኔ የቅም የምቃወመውን እያንዳንዱን ነገር ታደርጋለች። አሁን ግን ጥላቻዋ በቃ እንግዲህ ከአቅማ በላይ ሆነ፣ ልትቆጣጠረው አልቻለችም። ስለዚህ እንግዲህ እኔ የሆስፒታል ስራ አላቅም። እሷ ናት እዛ ሆስፒታል ውስጥ የምትውለው። እኔ በመላቅ እችላለሁ ፖሊስ። ስለዚህ ራሷ ናት ይህን ነገር ያደረገችው፣ እኔ በመላቅ እችላለሁ ብላ እየተናገረች ነበረ። እንደውም አሊያ ስሜን ስላጠፋችው እሷንም እከሳታለሁ ስትል ነበረ። መልሶ ዞሮ ነገሩ አሊያ ላይ መጣ። አሊያ በረንዳ ጋ ሆና ነገሩን እየጠባበቀች ነው። ጃኑ ዘው ዚንጎራ ያሳድዳል የሆነ ነገር ከመጣ ብለው መረጃ ድንገና ናሬ እየመጣች ነው። እናቴ ለምን የተከሰሰችው ማን የከሰሰት? ብላ ስጠይቅና አሊያ ደግሞ እኔ እየከሰስኳ ስትል ነበረ። ናሬ ደነገጠች። እንዴት ሆኖ እንዴት ሆኖ ማየ ምን ብታጠፋ ነው እንደዚህ እየጨከሽባት? ለምን ሲባል ስትላን ነበር። ምክንያቱም ምክንያቱም አሊያ ሰርጀሪ ሰራት የነበረችውን ሴት ህይወት አደጋ ላይ ስለጣለች ይሄ ነው ምክንያቱም፣ ብሎ ጂያን ይናገራል። ናሬ ደነገጠች። በአንድ በኩል ኤሮል መጣ። እሺ እንግዲህ ወይዘሮ ሰዳከት የቀረበባትን ክሶች በሙሉ ተቃውማለች። ይሄ እኮ የሚጠበቅ ነገር ነው። ነገር ግን አሁን ነገሩን በጣም ከባድ ነው ስብስብ ያደረገው ወይዘሮ ሰዳከት አሊያ ስሜን አጥፍተዋለች በሚል ምክንያት አላሌ የራሱ ራሱ ክስ ልትመሰረትባት ነው ብሎ ተናገረ። ሂ ትላለች አሊያ ባንድ በኩል ይህ ነገር በጣም እየት እንድትሳላች እያረጋት ያለ ይመስላል። አሊያ እታገሳለሁ ብላም እንደ እንደተቀመጠች ቀረች። ጃን ደሞ ከእናቴ ጋር ገናኘኝ እናቴ ማናገር አለብኝ ይላል። ኤሮል የሆን ነገር አጋጣሚ ሊያመቻች ነው። ሰዳከት ለጊዜው ማቆያ በሚል ምክንያት እስር ቤት ታወራወረች፣ ብረት ተዘግቶባት፣ አሁን እዛ አጭር ትንጥዬ እስር ቤት ውስጥ እየተንጎራደደች ነው። ጂያንን ውስጥ እየገባ ነበረ። ሰዳከት ልጇን ጂያንን በዚህ በብረቶች ማለ ስታየው እንባ እየተናነቃ ነበር። ጂያን እናትን ከዚህ ብረት ጀርባ ማየት ላንተ ቀላል ነው ቀላልነው ጃን ምን ተላለ ምን ነው ዝም አልክ እያለችው ነበረ። ኮስተር ብሎ ይመለከታል ፍጥጥ ብሎ። አሊያም እየመጣች ነበረ። መጣሽ? መቼ ስለ አንቺ ዛሬ አመት ባለው አመት ባለው እንደፈለግሽ ፈንጪ ዛሬ ተደሰቺ፣ ግን እንዳትርሺ እኔ ቦርቅ እንኳን የእኔ ጠላይ ይሰብርሻል፣ በየርኩበት ጠላይ ሁሉ ይከተልሻል፣ ምንም አታመጪም እያለቻ ነበር አሊያ እምባ የተናነቃ ዘንብላ ስታያት ነበር። ዛሬ እዚህ በብረት ታጥሬ እዚህ እስር ቤት ነው የምሆነው፣ ነገር ግን በቀጣይ እወጣለሁ ስትላ ነበረ። አሰበሽዋል ግን ቀደም ብዬ ባላቅ ኖሮ ባልከስሽ ኖሮ በጭካኔ እኔን እዚህ እስር ቤት ከርክ ከተሽኝ ነበረ ስትራ ነበር። ለምን ሲባል ትላልች ለምን ተዋሻልሽ አረክሾን ነገር ተናገር እንጂ እያለች አለስታ ፈጣን ነበረ እማዬ እማዬ ለምን ተዋሻለሽ እማዬ እስከዛሬ ድረስ እኮ አንቺ እውነት የምትናገር ሴት ነበርሽ እኮ የመጣ የምጣ በጠ ፈንዳ ብለሽ እኮ ነበረ ሁሉን ነገር ስትናገር የነበረው ፈለፊ ዛሬ ታዲያ ምንድን ነው ምን ተፈጠረ ይላል ጃን ሰዳከት አልፈራም እያለች ነው ጃን ጃን በህይወቴ በህይወቴ የፈሩት አንድ ጊዜ ብቻ ነው እሱም ዛሬ ነው እሱም ልጆች ሊበታተኑ ስለሆነ ነው በዚህ ሴት ምክንያት አንተ እሷን ከኔ በማስመለጥ ምክንያት እችን ሴት ከወንድም ከቦራን በማስመለጥ ምክንያት እያለችሁ ነበረ በጣም መፍራቷን ተናገረች ነገር ግን እነካ ናሬ እንዲሁም ጃን የምታወራው ነገር ልክ እንደ ቅዠት እየመሰላቸው ነበረ። የምታወራው ነገር ምንም ስሜት እየሰጣቸው አይደለም። በጣም ሰግቻለሁ ፈርቻለሁ፣ ይህ አልቦራ ቤተሰብ እንዳይበታተን እያለች ነው። ነገር ግን ጂያን በአንድ በኩል ለምን ተዋሻለች ታዲያ ብሎ ከኤሮል ከጠበቀው ስልክ ተቀበለና ቪዲዮ ከፈተ። ቪዲዮ ላይ የሚታየው ሰዳከት ፋቶሽ ነርሷን ስታስፈራራን ነበረ፣ ምን ማድረግ እንዳለባት፣ እምቢ ካለች ደግሞ የእናቷ እርዳታ እንደሚቋረጥ ስታስፈራራን ነበረ። ጂያን ነገሮችን በጣም ስለሚጠራጠር ሆስፒታል ውስጥ ብዙ ቦታ ነበረ ካሜራ እየቀበረው። ሰዳከት ይህን ስታይ ማልቀስ ጀመረች። ከያና ናሪም ቢሆኑ በእናታቸው ነገር በጣም ተገርመዋል። አልያ የወሉ ሲሆን አታቅም ነበረ ነገር ግን ጂያን እጁ ላይ የቪዲዮ ማስረጃ አለው ከዛም በኋላ አሁን ጂያን እማዬ መወሰን ያለብሽን ነገር ወስኝ እኔ ሁሌም ቢሆን አልያን ደግፋት አለው የምደግፋት ደግሞ ፍትህ ለማስፈንስል ነው እያለ ነበረ ታዲያ ሚስት ከኔ በለጠችብህ አለችው እማዬ ስታስቢው አንቺ እዚህ በመሆኑሽ እኔ የምደሰት ይመስልሻል ነገር ግን ደግሞ አንቺ አታርፊ አታርፊም አንዳንዴ ከስተሽ መማር ይኖርብሻል እያሏን ነበረ ከአናናሪ ደንግጠዋል እንዴት እንደዚህ ይደረጋል እያሏን ነበረ ሰዳከት ምንም አማራጭ የላትም ጂያን እያስፈራራን ነው እጇን እንድትሰጥ እንደውም ከዚህ በኋላ አልያን እንዳትሳፈጫት ና ቀና ብለሽ እንኳን እንዳታያት። ይህን ቪዲዮ ላሊያ ሰጣታለሁ ከዛምን እንደምትሆኝ አይሻለው አላት። ይሄ የምር የምር ነበር። ሰዳከትን ሳትወድ በግድዋ እንድትንበረከክ ያረጋት ፍትህ ይከበራል እያላን ነበረ። ሰዳከት ጀርባን ሰታ ፊቷን አዙራ እጇን አፏ ላይ አርጋ ማልቀስ ጀመረች። ጃን ዝም ብሎ እናቱን ካየ በኋላ ሄደ። ከነናሪም ተከተሉ። አሊያ ዝም ብላ ሰዳከትን ከጀርባ ሆና አየቻት። አየቻትና እሷም ስታ ወጣች ነበረ። ጃን ይህን በማድረጉ በጣም ደንግጧል። ውጭ ሆኖ ብዙ ብዙ እያሰበ ነበረ። አሊያም ቀስ ብላ እየወጣች ነው። ይህን ጊዜ ካየ ወደ አሊያ ጠጋ ብሎ ትንሽ እንኳን ብትረጋግ እያለን ነበረ። ምንም ብታደርግ ምንም እናታችን ናት እሷ ከታሰረች ከባር ነው የሚሆንብን ይሏታል። ከያ እንደዚህ ሲላት አሊያ አልዋጥልሽ አላት። ከዛ በኋላ ሐሰን መጥቶ እየለመናን ነበረ። እህቴ እንዳጠፋች አውቃለሁ፣ ነገር ግን እህቴ ልቧ ወርቅ ነው እያለ ነበረ። ቆይ እናንተ እናታችሁ እስር ቤት ገብታ ስትበሰብስ ትንሽ መራራት፣ ማዘን የሚባል ነገር አታውቁም እንዴ? እንዴት ነው እንደዚህ ጨካኝ የሆናችሁት? ብሎ እየጤቀ ነበረ። ናሬም ብትሆን ወደ አሊያ ተጠግታ ጠየቀቻት። እምቢ እያለች ነበረ አሊያም አሊያ እንድትቀጣ ነው የምትፈልገው። ከያና ናሬ ለብዙ ተለማመጧት፣ ነገር ግን አሊያ እምቢ ያለች ነበረ። እናታችሁ ምንም የማታውቅ ሴት ገላ ነበረ እንዴት ብዬ ነው የምተዋት ስትል ነበረ። ጂያን ራቅ ብሎ እያየ ነበረ። በድንገት ለካያ ተደወለለት። የዘሪን የታገተችበት ሚኒባስ የሆነ በረሃ ላይ ተገኝተዋል። ደውለው ለካያ ነገሩት ካሊድ እያለ ነው ለጂያን ነግሮት እሱ ብቻውን ወደዛ ቦታ እየለ ነበረ። በሌላ በኩል ቡርጉን የሚባለው የቦራን ጓደኛ አሁን ከቦራን አጠገብ ነው። ቦራን ዛሬ የተለየ ነገር አሳይተዋል። ሳይታሰብ ሲሸናሽ ደም የቀላቀለው ሸንተ ነበር ይሸናው ኩላሊቱ ላይ የሆነ ችግር ተፈጥሯል ተብሎ ዶክተሩ ተጠራ እና ሊያም ቢሆኑ ቤት መምጣት አለባችሁ ተብለው በ ፍጥነት ወደ ቤት እየመጡ ናቸው ካ ወደ ዘሪኔ ይሄዳል እነ አሊያ ወደ ቤት ይመጣሉ ከተወሰነ ሰዓታቶች በኋላ እነ አሊያ መጥተዋል ቤት ዶክተሩ ስለ ቦራን ጉዳይ በሰፊው እየነገራቸው ነበረ ምናልባት ምናልባት ኩላሊቱ ፌል ካረገ ንቅለ ተከላ እንደሚያስፈልገ ይነገራቸዋል ምክንያቱም ቦራን አሁን እየኖረ ያለው በአንድ ኩላሊት ነው ስለዚህ ህይወቱን ለማትረፍ ሲባል ምናልባትም የመጨረሻ ደረጃ ላይ ከደረሰ የኩላሊቱ ጉዳይ አንድ ኩላሊት እንደሚያስፈልገው ይናገራል ይህም ብሏቸው አሁን ሊያወሩ እነ አሊያ ወደ ሳሎን መጡ እሺ ምንድነው የምናደረገው ወንድሜ ምናልባት ኩላሊቱን ካጣ እኔ ዝግጁ የሰጥል ነበር ናሬ ደና ነገር አስቢ ምንም ነገር አይፈጠርም ትላታለች። እናታችን እሰርቤናት ወንድማችን እታችን ያለው ምንድነ የምናረገው፣ ወይኔ ቤተሰባችን ሊበታተን ነው ምንድነ የምናረገው ብላ ናሬ ጭንቅላቷን ያዘች። አሊያ ግራ ገባት። ለሰዳከት ክሱን ብታነሳላት መልሳ ነው መታ የምትበላት። በአንድ በኩል ጃን ደግሞ አይዟችሁ ይህንን የምናልፏለን ምንም አታስቡ እያለ ነበረ። ከሌላ በኩል ሄዶ ሚኒባሱን አገኘው። ውስጥ ሲበረብር በድንገት የዘሬንን ሻሽ እያገኘ ነበረ። ሻሹን አፍንጫ ላይ አርጎ እንደወጣ ድንገት ደሚር መጣ። ደሚር ሲመጣ ዘሬኔት ያለች ብሎ መኪናውን ተመለከተ። ማንም የለም። ከዛ እሱን ከምና ገባ ስለሚስቴ ብሎ ይደበደበው ጀመረ ካህን ከደበደበ በኋላ ካህ ደግሞ ተወኝ ብሎ መልሶ ደሚርን እየደበደበው። ደሚር ከብዙ ወንዶች ጋር ነበር የመጣው። ጣልቃ ገብተው እሱንም አስተኝተው እየደበደቡን ነው። ካህን እንዴ ሲረጋግጡት በድንጋት የመጡት ኤጀመል እንዲሁም ሻሂን ነበሩ። ኤጀመል ከመኪና እየወረደ በሉታው በል በሉት ግደሉት እንደሆን ይላል። ሻሂን እየሮጠ መጣ። ቀስ ብሎ ካህን ከወደቀበት እያነሳው ነበረ። እንደውም መጀመሪያ ላይ እነሱን ማገላገል ከባድ ስለነበረ ደሚርን አንቆ ጭንቅላቱ ላይ ሽጉጥ ደቅኖ ብዙ ካስፈራራ ነበር። በስንት መከራ ካህን የለቀቁት። ካህን መኪና ውስጥ አስገብቶ ወደ ቤት እየመጣው ነበረ እና ኡማ ደቡባንድ በኩል ጻኑን ጃን እያ ጫውቶናቸው ድንገት ሻይን መጣ። ከመኪናው እየወረደ ህፃኑን ጃን እያቀፎ ነበር። ከያ ከመኪና ውስጥ ወጣ። በደንብ ተለውሷል። ወደ ውስጥ እየገባ እነ ጃን ምን ተፈጠረ ብለው እየጠየቁት ሊያወሩ ውስጥ ገቡ። የዘሬንን መኪና እንዳገኘውና ና እስካሁን ዘሬ እንዳልተገኘች ይነግራቸዋል። በአንድ በኩል አሊያ የእሱን ቁስል እየጠራረገች ነበረ። ሻይን ተረጋግቶ ከብዙ ጊዜያቶች በኋላ እነ ጃን ቤት ውስጥ እያወራ ያለው አሁን ሰዳከት የለችም። ድሮ ድሮ ታባረው ነበረ። አሁን ብዙ አብሯቸው ካወራ በኋላ ያው ጃን እንግዲህ ሰዳከት ካለች አትፈቅድልኝም ቦራንን ልየው በጣም ናፍቆኛል አለው። ፈቀደለት። ወደ ውስጥ ገቡ። ቦራንን ልየው ቦራን ተጠጋሽ አይ ወንድሜ ወንድሜ ናፍቀኛል ንቃባክ እያል ነበር፣ እንባ የተናነቀው። ከዛም በኋላ ምን እንደተፈጠረ ጠየቃቸው። የኩላሊቱን ጉዳይ ነገሩት። ከዛ እሱ ምንም ችግር የለም ከኔ ጋር ከተመሳሰለ ደስተኛ ነኝ ኩላሊት ተሰጠው ደስተኛ ነኝ እያለ ነበረ። ከዛ ከናሬ ጋር ተያይዘው እየወጡ ነበረ፣ እነ ጂያን እንዲሁም አላ ይከተላቸዋል። ትንሽ ከወሩ በኋላ እነ ናሬ ወደ ወደ ቤት እየሉ ነበረ። ጂያን እናቱ ሊጠቃት ማታ ላይ ወደ እስር ቤት እየመጣ ነው። ድንገት የጀመል ቀደመው። የጀመል እኔ ዘመር ነኝ ወንድሟ ነኝ ብሎ አስፈቅዶ ወደ ውስጥ ገባ። ሰዳከት ስታዩ ገና ፈራቸው። ምልትውን መጣ ብላ እየጮችበት ነበረ። ሰዳከት ታስታውሻለሽ እኔም በአንድ ወቅት እስር ቤት እያለውኝ እንዲመጠች ስታስፈራሪ ነበረ። ከሁን በኋላ ግን የምትፈሪኝ አንቺ ነሽ። ምክንያቱም እዚሁ እስር ቤት እንዳለች ነው ሲጠማ ረገሽ በአሁኑ በጣም ከባድ ነው የሚሆነው። ምንድን ነው እንዴት አለቀቁሽም? ፖሊሶች ለጥያቄ ነበር አይፈለጉሽ። ታዲያ ለምን እስካሁን አለቀቁሽም? በእርግጠኝነት የሆነ ችግር አለ። ሚኒን መግደልሽ ተነቃብሽ ማለት ነው እያለ ነበረ። በል ታዋለች። ድንገት ጂያን መጣ። ጂያን በካሜራ ኤጀመልን ሲያየው ይህ ሰውዬ ምን ይሰራል ብሎ በጠበጠው። ፖሊስ ጣቢያውን ኤሮን ሊያረጋገው እየሞከረ ፖሊሶች መጥተው ኤጀመልን እየጎተቱ ይዘውት እየወጡ ነበረ። አሊያ በሌላ በኩል ቮርጉን የሚባለውን የቦራን ጓደኛ እያመሰገነችው ነበር። ይህም ሰዳከት የሁሉ ስታቅድባት እንደነበረ እሱ ነው የነገራት። አሁን እንዴት ልትነግረኝ አሰብክ ብላ እየጠየቀችው እሱ ምንም አይደለም እያለ እያስረዳን ነው። ሰዳከት ጂያንን ስታየው እያለቀሰች ነው። ተመልከት ተመልከት፣ እኔ በህይወቴ ለእናንተ ብዬ ያላርኩት ነገር የለም። በብዙ መንገድ ታገል ነበረ። ነገር ግን አሁን ምንት ሁኔታ ውስጥ እንደከተተኝ እያየ ነው። አሁን ርዳት የሌለኝ ብቻ ይኖኛለሁ። አሁ ሁሉም አውሬ ሊበላኝ እያደፈጠ እየጠበቀኝ ነው ስትሮ ነበር። ልጇ እንዲራራላት እየለመነችው ነበረ። ጂያን ግን አሁንም ቢሆን ጥርሱን እንደነከሰባት ነው። አሊያ ምህረት ካላረገችልሽ እኔ እንዴት ብዬ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 ወደ እናንተ የሚደርስ ይሆናል። ሁለቱ ድራማዎችን እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።